ጎነ ሶስት ሊሰራ የማይችለው የትኛው ነው ይላችኋል ይህን በደንብ ተከታተሉ ልጆች ጎነ ሶስት ሊሰራ የማይችለው አሁን አንድ ጎነ ሶስት ልብ በሉ ጎነ ሶስት ማለት ይህ ነው እንዲህ እንደማለት ነው ጎነ ሶስት መስራታቸውን ቼክ የምታደርጉት ምንድን ነው እዚች ጋር ሶስት አራት አምሳሁን ስለ ሀ ነው እያወራህ ያለሁት ሶስት አራት አምስት እንደምሳሌ በሄድላችሁ ምንድን ነው የምታደርጉት? ሁል ጊዜ ሶስት ሲደመር አራት ስንት ይሆናል? ሰባት አይደል? ሰባት ከዚች ከአምስት ይበልጣል አይበልጥም? ይበልጣል። በጣም ጥሩ። አሁን ደግሞ ሶስት ሲደመር አምስት ጉልሆናል? ስምንት። ሶስትን ሶስትን በመጀመሪያ ከአራት ጋር ነበር የደመርኩት አሁን ደግሞ በተራ ሶስትን ከማን ጋር? ከአምስት ጋር ደመርኩኝ። ስንት ሆነ? ስምንት ሆነ። ያልተደመረችው ማነች? አራት። ከአራት ይበልጣል። የስ በጣም ጥሩ። ሁለት ሙከራ ሞከርኩኝ። አሁን ደግሞ ማንቀረ አራትንና አምስትን ልደምር። አራት ሲደመር አምስት እኩል ይሆናል ዘጠኝ። ዘጠኝ ዘጠኝ፣ ያልተደመረች ማናለች? ሶስት። ከእሷ ይበልጣል። ሶስት ሙከራ ሞክሬ ሶስቱም ተሳክቷል። ምን መሆን አለበት? ባጭሩ የሁለቱ ጎኖች እርዝማኔ ድምር ከቀሪው ከሌላኛው መብለጥ ይኖርበታል። ትክክለኛ ጎን ሶስት የሚሰራ ነው ለማለት ማለት ነው። በተግባር ምን ማለት እንደሆነ አሳያችኋለሁ በቪዲዮ በተግባር። እሺ ለላይ እንመልከት፣ ለን ተመልከቱ። ሁለትና ሶስትን ልደምር። ሁለት ሲደመር ሶስት ስንት ይመጣል? አምስት ያልተደመረች ማናለች? እዚህ አምስት አለች። ይቺ አምስት ከአምስት ትበልጣለች? አትበልጥም። በቃ ተበላሸ። እዙ ላይ አይሆንም ማለት ነው። ይሄ ጎነ ሶስት ሊሰራ አይችልም። እሺ ወደ መልምጣ ሁለት ሲደመር ሶስት ባላው አምስት ከሰባት ይበልጣል? እንኳን ሊበልጥና እኩልም አይሆንም። ይሄም አይሆንም ማለት ነው። እንግዲህ ሁለቶቹ ሲደመሩ ተራ በተራ እየሞከራቸው አሁንም፣ ተማሪዎች እንዳትሸወዱ፣ ሶስት እና ሰባት ሶስት ሲደመር ሰባት እኩል ይሆናል አስር። እንዲህ ብላችሁ የስ አስር መጥቶልኛል፣ አስር ደግሞ ከሁለት ይበልጣል ብላችሁ እንዳትሸወዱ። ሁሉንም አንድ በአንድ መሞከራ ይኖርባቸዋል። ሶስትና ሰባትን ደመራችሁ አይደለም፣ አስር ሆነ አደለ? እንደገና ሁለትና አምስትን፣ ሁለትና ሰባትን አንድ በአንድ መሞከራችሁን ቸክ ማድረግ ይኖርባችኋል። ስለዚህ በዚህ ጥያቄ መሰረት መመልስ አይሆንም ለም መልሰው አይሆንም ማለት የማይችለው ስለሆነ ያለው የማይችሉ ሁለት አግኝተናል፣ መንና ለን አግኝተናል። እስኪ ወደሚያብራራው ቪዲዮ እንሂድ። በዚያው ተሰናበታችኋለሁ። ቪዲዮውን ካያችሁ በኋላ ላይክስ፣ ሸር፣ ሰብስክራይብ ያላደረጋችሁ አድርጉ። ለጓደኞቻችሁ ማጋሩ ወላጆችም እጅግ አመሰግናለሁ። አደራ ቪዲዮውን አይታችሁ ነው የምትወጡት። በተግባር የሚያሳየውን ቪዲዮ አሁን በመጀመሪያ የሚችሉትን የጎነ ሶስት ሞዴሎች እንመለከት። እነዚህ ምርጫ ቢሆኑ አምስት ሴንቲሜትር፣ አምስት ሴንቲሜትር እና ሶስት ሴንቲሜትር የሚሉ ቢሆኑ ይችላሉ አይችሉም? ባልኳችሁ መሰረት በቴዎሪው መሰረት ሁለቱን እንደምላቸው እስኪ ጀሚያችን አምስት እና ሶስት ስምንት። በዚህ ስንት ይዣለሁ? አምስት። ከዚህ በለጡ። አሃ፣ አሁን ደግሞ አንዷን ወደዚህኛው ላምጣት። እሺ፣ ይሄን ወደዚህ አምጣ እና ደግሞ አምስት ሌላ ለምሳሌ አምስት ሴንቲሜትር ሌላው ምርጫ ደግሞ አምስት ሴንቲሜትር አምስት ሴንቲሜትር እና አስር ሴንቲሜትር የሚል ምርጫዎች ቢኖሩ እሺ፣ በእነዚህ ጎነ ሶስት መስራት አንችልም ነው የምንለው። እንዴት ካለችውኝ በመጀመሪያ እነዚህ እንመልከት። አስር አምስት አስር እና አምስት አስራ አምስት ይሄ ሳ አምስት እነዚህ ይህን በልጠውታል። የስ ነገር ግን ይህችን አምስት እና ይህችን አምስት አምስት እና አምስት አስር ይሄ ብቻውን አስር እሺ፣ እኩል ሆኑ ማለት ነው። አያቸው እስካሁን ድረስ ጥሩ ነበር። ይሄና ሲሆኑ ይሄን በልጣውታል። ነገር ግን ተራ በተራ ሁሉንም ፕሮባቢሊቲዎች መጠቀም መሞከር አለብን። አሁን ይሄና ሲሆኑ ግን ይሄን አልበለጡትም። እስካልበለጡት እኩል ከሆኑ ምን መስራት አንችልም ማለት ነው። ትሪያንግል ያው ሁላችሁ እንዴት እንደማይሰራ አሳያችሁ። አያችሁት እዚህ ጋር አሁን እቺን ጫፍ በዚህ ጫፍ እቺን ጫፍ ለማግኘት ሙከራ በማድረግበት ተመልከቱ። እቺን ጫፍ ለማግኘት ሙከራ በማድረግበት ጊዜ ሶስት ጎን መስራቱ ቀርቶ ቀዝ ከሆነ ማለት ነው። እሺ አሁን ደግሞ አንዱ አለ ታውትና እንዲህ ልናሳይ ላሳያችሁ ደግሞ ይቺ እና ይቺ ሲሆኑ አምስት እና አስር 15 ይቺን ሶስትን በልጠዋል። በጣም ጥሩ በተራው ደግሞ 3 እና አስር 13 ይቺን አምስትን በልጠዋል። በጣም ጥሩ አሁን ደግሞ ይቺን እና ይቺን ሳደርግ ሳደርክ 3 እና 5 8 ይሄንን አስር አልበለጡትም በአንዱ ስለተሳካ የስ ማለት የለብን ማለት ሁሉንም ተራ በተራ መሞከር አለብን። አሁን ስለዚህ አይቻልም፣ ትሪያንግል መስራት አይችሉም ማለት ነው። ያው ቻት እቺ እዚጋ እሱንና እቺ ጫፍ መጣ እዚጋ መጣ ጎነ ሶስት መስራት ይኖርባታል ማለት ነው። ግን ከየት መጡ ከየት መጡ? ያው እንግዲህ ከዚህ ጠቅለል ስናደርገው ምን ሆነ ማለት ነው፣ የሁለት ሳይዶች ድምር ከቀሪው ከአንዱ ሳይድ መብለጥ ይኖርባቸዋል፣ የግድ መብለጥ ይኖርባቸዋል። እዛ ላይ አብራርቻለሁ። ይህን ይመስላል በተግባር ስናየው። ሙዚቃ ነው።